የክብር ቦታ ለጀግናው ሳጅን ፋንታውን አለምነ፣ በአዲስ አበባ ከተማ ሕግ ማስከበር ላይ ድንቅ ስራ ለሰራው ትራፊክ ፖሊስ አባል ከፍተኛ ምስጋናና ክብር ይገባል። ጀግናው ሳጅን ፋንታውን አለምነ በቦሌ ክፍለ ከተማ የጸጥታ አካል መስሎ የዘረፋ ወንጀል ፈጽሞ ለማምለጥ የሞከሩ ግለሰቦች ከህብረተሰቡ ጋር በመተባበር ከነ ኤግዚቢቱ በቁጥጥር ስር በማዋል የዜግነትና የሙያ ብቃቱን በተግባር አሳይቷል። የእርስ ቁርጠኝነት፣ ድፍረትና ፈጣን ምላሽ ወንጀለኞች ከህግ ተጠያቂነት እንዳያመልጡ ዋነኛ ምክንያት ሆኗል። እንዲህ አይነት የህግ አስከባሪዎች የከተማችን የደህንነት ምሰሶች ናቸው። የሳጅን ፋንታውን አለምና አይነት የፖሊስ አባላት በየለቱ የራሳቸው የወጥ አደጋ አሳልፈው በመስጠት ለህብረተሰቡ ሰላም ይሰራሉ። እባካችሁ ለሳጅን ፋንታውን አለምነህ ያለንን ልባዊ ምስጋና አድናቆት ለመግለጽ ይህንን ፖስት ሼር እናድርገውና ኮመንት ላይ የክብር ቃላት እንላክለት። በጣም አስገራሚ ና በዚሁ ፌዴራል ፖሊስ ልብስን በመልበስ አስመ በማስመሰል የጸጥታ ኃይል ስም ለማጥላሸት በጣም በሚያሳዝንና በሚያሳፍር መልኩ ዘርፎ ሊያመልጡ ሙከራ ሲያደርጉ ነው። ይህ ሳጅን የደረሰው የትራፊክ ፖሊስ ነው። ከዛም አልፎ ከስራውም አልፎ ጸጥታ ያስከበረበት እጅግ አስገራሚ ሁኔታ ነው። ሚኪታ ብሩንፎን ሰብስክራይብ በማድረግ ወቅታዊ ነታጅር መረጃ አግኙ። ሰላም ቆዩልኝ።